ብዙ ጊዜ ሰዎች ሲናደዱ ከሰው ጋር ይጣላሉ፣ ከአምላካቸው ጋር ይጣላሉ፣ ይጠጣሉ፣ ብቻ ብዙ ነገር ያደርጋሉ። እኔ ደግሞ ስናደድ ንዴቴን ሲጋራ አድርጌ ከሱ ጋር እወጣለሁ። የኪራ አባትና የሐሴት አባት ልጆቻቸውን አንድ ላይ አገናኝተው አንድ ቤት ማኖር ጀምረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ጽናት ድራማን በክፍል ሀምሳ ይዘን መተናል ማለት ነው። አዲሷ የኪራ ጮኛ እንግዲህ ወደነ ኪራ ቤት መታ ተቀላቅላቸው መኖርን ጀምራለች። ኪራ እንግዲህ ጽናት በምታደርጋቸው ነገራቶች እጅግ በጣም ግራ ተጋብቶታል። ምን አድርጊያት ነው ምን በድያት ነው? ሳላቅ የበደልኳት ያስከፋት ያስከፏት ነገር አለ ይሆን እያለ እንግዲህ እየተነሳም እየተኛም እየተቀመጠም ብቻ ግራ ተጋብቶታል። ምን አደረግኳት? የልቤ ንግስት አርጌ ከራሴ በላይ አርጌ ላኑርሽ ባልኳት ምን አጠፋሁ? ብቻ ውስጤ ብዙ ጥያቄ እየፈጠረብኝ ነው እያለ እንግዲህ ኪራ እጅግ በጣም ተጨንቋል። የጽናት ነገር የጽናት ባህሪ መቀየር በጣም አሳስቦታል። ለሱ የተገለጠለት ነገር ስለሌለ ማለት ነው። እናም እንግዲህ አዲሷ እጮኛውን ሄደ ተቀብለህ አምጣ ብሎ አባቱን ማዞታል። ምሩና ናሆም ደረጃ ላይ ቁጭ ብለው አንዳንድ ነገርን ያወራሉ፣ ይጨዋወታሉ። እናም እንግዲህ ናሆሜ፣ እኔ ወክ ዛሬ መውጣት ፈልጋለሁ፣ ደብሮኛል። ለድብርት ማነቃቂያ ነው ወክ ትሌለ ስትለውም ነበረ እባክሽን አልሄድም፣ እኔ ደክሞኛል። ለምንድ ነው የሚደብር? ጽናት የለችም እንዴ ሲላትም ነበረ። ጽናት አለች ግን በድንሁን አለች። ያቺ የድሮ የምናቃት ጽናት አደለችም፣ ሌላ ጽናት ናት በማለት እንግዲህ ምሩም ለናሆም ስታናግረው ነበር። ናሆም የጽናት መቀየር በጣም አሳስቦታል። አሁን እንኳን ኪራ አይደለም ወንድ ልጅ ካፈቀረ አፈቀረ ነው እናም ኪራ ምንም ነገር አላደረጋትም። አሁን ላይ እንኳን ጽናት የሆነችውን ነገር ግን ልናውቅ አልቻልንም በማለት ለሁሉም ጥያቄ ፈጥሮባቸዋል። በዛ መሀል ግን እንግዲህ ወይ ሴቶች፣ ወይ ሴቶች እያልም እንግዲህ ናሆም ምክንያቱም ምሩም ፍቅሩን አልቀበልም ስላለችው የናሆምን እሷንም ነካ በሚያደርግ መልኩ እንግዲህ አንዳንድ ቃላቶችን ሲጣጥልባት ነበረ። በስተ መጨረሻም እንግዲህ በቃ እኔ ያ እንሂድ ወክም ተባብለው ነበረ። ኪራም እንግዲህ ለባበሰ እና አባቱ ጋር ሄዶ አባዬ እኔ ለባብሼ ጨርሻለሁ ና እንሂድና እናምጣት ሲልም ነበረ። እኔ ንቃልልም ለራስህ ነው ከሄድክ የምታመጣት ሲሉም ነበር። አባትየው እንዳባዬ እኔ እኮ አላቃትም እኔ እኮ ገና ድሮ ነው የተያየ ነው አሁን እኮ አላቃትም ሲልም ነበረ። እረስቻታለሁ ሲልም ነበር ደግሞ አሁን ቴክኖሎጂ በተራቀቀበት ዘመን በማለት አባትየውም እንግዲህ ኪራ ሂዶ እንዳመጣት ብቻውን ይልኩታል ማለት ነው። እናም ፅናት ብለው ፅናትን ይጠሯታል። እናም ጋሼ ብላ አቤት ጋሼ ብላ እንግዲህ ወ ወደ አባት ባድካስቴድ ሁሉ ነገር ተዘገጃጅቷል ብለውም ጠየቋት ማለት ነው። እናም እንግዲህ ህጽናት አዎ ሁሉም ነገር ተዘጋጅቶ ጨርሻለሁ ስትላቸውም ነበረ። እናም በቃ ኪራም እንግዲህ ሀሴትን ሊያመጣት ሂዷል ሲላትም ነበረ። እንደንገጥ እንደማለት አለች። ና ብቻውነው ሂዶ የሚያመጣ ስትልም ነበረ። ያው ቅናት ነገር እንግዲህ ያው ይዟታል እና የሚወዱትን ሰው አሳልፎ መስጠት በጣም ከባድ እንደሆነም እንግዲህ በዚህ ላይ እያየንና እየተመለከትን ነው። እናም እንግዲህ ምነው አንቺም አንችም ልጅ የደገምሽው እሱን ብቻ የእንጂ አላመጣትም ሲል ነበረ ሲልም ነበረ የኪራ አባት። በጣም ጥሩና በጣም ጥሩ ልብ ያለሽ ልጅ ነሽ፣ ብቻ አንቺ ጠንካራ ሁኚ፣ አይዞሽ፣ አንቺን እኔ ጥሩ ባልፈልጌ ነው ምድርሽ ሲሏትም ነበረ ጽናትን ማለት ነው አረ፣ እኔ ጋሼ እኔ ዝግጁ አይደለሁም፣ አልፈልግም ስትልም ነበረ። እንደውም ሄደ እንጂ እኮ ክብሮም እኮ ስለ አንቺ መልካም ነገር ሲያወራኝ ነበር፣ እሱን ነበር ምድርሽ ሲሏትም ነበረ። ጽናት እኔ እና ክብሮም እኮ ምንም አይነት ነገር የለንም በማለት ነገራቶችን በማጥፋፋት እንግዲህ ቡና ላቀራርቡ ምናምንም ስትል ነበር። አይ ቡና እሷ ትጠጣም አላርጅ፣ ካለባት ምንም አይነት ነገር አትፈልግም። እናም እንደውም መስኮቶች ምናምን ከፋፍችላትም ሲሏት ነበረ። ጽናትም ወደ ኪቼን ሄደች። እናም እንግዲህ ደግሞ ቡና ምናምን አለርጂ ካለባት ይባላል እንደ እያለች ብቻዋን እያወራሽ ነበረ። ምሩም ከኋሏ ሄዳ ወይ ጽናት ብቻሽን ማውራት ጀመርሽ እንዴ ስትላት ነበር። ከቀናት ቀናት እንግዲህ እየጨመረ እንግዲህ የጽናት ነገር እየተቀያየረ ምሩም ግራ እየተጋባት ዝም ብላ ታስተውላት እና ትመለከታታለች። ዛሬ ደግሞ ብቻሽን ማውራት ጀመርሽ እንዴ ስትላት ነበር። ምን ሆነሽ ነው ስትላትም ነበር። ይቺ ሀሴት ናታ ስትልም ነበር። ሀሴት ምን አደረገች? ልትመጣ ነው አሁን። እናም ቡና ትወድ ምናምን ነገር ኪራ ደግሞ ቡና በጣም ነው የሚወደው። ከመጠጡ ይልቅ ሽታውን፣ ማጫጫሱን የሚጫጫሰውን ነገር ይወዳል ስትልም ነበረ። ጽናት ማለት ነው እንዴ። እንደ መርዶ አርጅ በዚህ ብጣት ነው እንደምትመጣው ስትልም ነበረ ምሩዬ። እናም እንግዲህ በእንደዛ እንዳለ እንግዶች እንግዳይቱ መጣች እና ሳሎን እነሆ ብለው ተቀምጠው ማዕድ ቀርቦላቸው እንግዲህ አባትና ልጅ እንዲሁም ሀሴት አንድ ላይ ቁጭ ብለው ምግብ እየበሉ ነበረ። ምግቡ ተመቼሽ? ጣፈጠሽ? ምን ጎደለ? ምን ይጨመር? እያሉም እንግዲህ የኪራ አባት እንግዲህ እየጠያየ እየጠያየቋት ነው። እናም በዛ መሀል ውሃ መጠጣት ፈለገች እና ውሃ የሚያመጣልኝ ሰው ስትልም ነበረ። ከዛም ኪራ እኔ እመጣልሻለሁ ሲላትም ነበረ። እንዴ ወንድ ልጅማ ኩሽና መግባት የለበትም ስትልም ነበር። በስተመጨረሻ ግን ኪራም የሴት ወኔ ሳይሆን የወንድ ወኔ ነው ያላት እና ያው አንችም እኮ እንግዲህ ወኒሽ እኮ ወንዶችን ነው እኛኑ ነው የሚመሳት፣ እንደኛ ነው እኛን ለመምሰል ምን ቀረው ሲላትም ነበረ። በዛ መሀል እንግዲህ ትከሻውን በእጇ ነካ እያደረገች ተነስና ውሃውን አምጣሊ ብላ ጭራሹ ውሃ አምጣሊ ብላ ኪራን አዘዘችው። ጉድኮ ነው። እናም እንግዲህ ኪራም እሺ በማለት ውሃ ሊያመጣላት ሲሄድ እንግዲህ ደረጃ ላይ ይገናኛሉ ጽናትና ኪራ ማለት ነው። ምን ነህ ነው ምን ፈልገህ ነው ስትለውም ነበር። ለእንግዳ ውሃ ሊያመጣ አላት ደግሞ ማን ነው እንግዳኛ ቤት የመጣ ሲላትም ነበር። ይቺ ሀሴት ነቻ እንደ ትከሻይን ኮነ ካድርጋ በቃ ሁለነገሯ እኮ እንደ ወንዳ ወንድ ነገር ናት ሲላትም ነበረ። እንዴ አንተ ምነካ ከረ ይቅር በልክ የችን የመስለሽ ቆንጆ እንዴት ወንዳ ወንድ ትላታለ? ስትልም ነበረ ጽናት ዬ የምሬ ንምነግሽ ሁለ ነገሯ ወንዳ ወንድ ነገር ናት። ቆንጆ እንኳን አንቺ ትበልጫታለሽ፣ አንቺ ነሽ ቆንጆ እያለ እንግዲህ ጽናትንም ሲያሞጋግሳት ነበረ። በዛም መሀል እንግዲህ ኪራም ለእንግዳይቱ ለዛሬ ለተወሰነ ጊዜ ይሄው አልጋዬን ለቅቄልሻለሁ አለው። በማለት እንግዲህ ሳሎን ነው የምተኛው ሲላትም ነበር። እኔ እኮ ሳሎን ተኛ ነበር አልጋህን ባትለቅም ስትልም ነበር። በዛ መሀል እንግዲህ አንዳንድ ነገሮችን የልጅነት ነገራቸውንም ታስታውሳለ። ከአባቴ እንደዛ አድርጎ የተቆጥቶ የገረፈህን ስትለውም ነበር። አባትሽ በጣም ኃይለኛ ነበሩ ሲላትም ነበር። አይ ኃይለኛ ከሆነው ሳይሆን አባቴ ያው ከልምዱም አንጻር በውትድርና አለም ውስጥ ስለነበረ ነው ስትልም ነበረ። በዛ መሀል ግን የሚያወሩት ነገር ብዙም አልተመጣጠንላቸውም እና በቃ እኔ መተኛት አለብኛውም በጧት ነው የምነሳው፣ ስትለውም ነበረ። እናም እንግዲህ በጧት ምትነሹ የምትሄጂበታለሽ እንደ ሴላትም ነበረ። ኪራ ኪራ ተኝቶ ስለሚውል እሷ ደግሞ ለሊት ነው የምነሳው አለች። እና በጣም ልዩነት ነገር አላቸው። እና በጣም ሲገረምባት ነበረ። እየተገረመም ነበር። ከክላሷም ወጣና ቆም ብሎ ነበር። ጽናትም ሳሎን የሚለባብ ሰውን አስተካክላለት ስጠብቀው ሲቀር እሱም ፍለጋ ወደ እነሱ ስታመራ በር ላይ ይገናኛሉ። ምን ሆነሽ ነው? ሲላት ያው መጣው ብለኝ ስለቀረህ ነው ስትለውም ነበረ። ከዛ ቀናሽ እንዴ? ሲላት ነበር። እኔ ምንኝ ነው የምቀናው? ስትለውም ነበረ ጽናት ማለት ነው። እናም ግን ጽናት ምን ሆነሽ ነው ምናምን ነገር እየተቀየርሹ ሲላትም ነበረ። በዛ በዛን አጋጣሚ እንደውም እውነቱን ልንገርሽ፣ ምሩን ሳሎን አስተኝቼ እኔ አንቺ ጋ ነው መጥቼ የምተኛው እያላት እንግዲህ አንዳንድ ነገር ሲነጋግሩም ነበር። በላሁን ነጋሼ እንዳይሰሙክ ምናምን ነገር አይቻልም ስትለውም ነበረ ጽናት ማለት ነው። በዛ መሀል እንግዲህ እንግዳይቱ በሩን ከፍታ ውጥት ትልባቸው እና እናንተ ምንድን ነው እዚጋ የምታንኮሻኮሽን የምትንኮሻኮሹት? ኔኮ ሌባ ነው ምንድን ነው ብዬኮ ነው በማለት ታያቸውና እና ሁለታችሁም ደናደሩ ትልና በሯን ዝግት አድርጋ ትመለሳለች ማለት ነው። አዲሷ እንግዳ እንግዲህ እንዳለችውን በጠዋት ተነስታ ስፖርት እየሰራች ዱብ ዱብ እያለች ነበረ። ኪራ ሳሎን ተኝቶ ታገኘዋለች። ውሃ ምታፊቱ ላይ ክልስስ ታደርግበት ደንግጦ ይነሳል። እንዴ፣ እየቀሰቀስኩኮ ነው ነክቷል እኮ ስትለውም ነበረ። ገና ነጽናትንም አልቀሰቀስኳቸውም ስትል ነበር። እንዳትቀሰቅሻቸው አምሽተውን የተኙት እኔም ተመልሽ የመተኛት አለብኝ ሲል ነበረ። አዲሷም እንግዳ በእነሱ ቤት ስትገረም፣ እነሱም እንግዲህ በአዲሷ እንግዳ ሲገራረሙ አይተናል ማለት ነው። እናም እንግዲህ ሳሎን ቁጭ ብላ መጽሐፍ ታነብ ነበረ። ናሆም ይመጣል ወይ? እኔ ቤተሳስቼ ነው እንደ ዛሬ የመጣሁት። ላይብረሪ ነው እንዳለሁት ላይብረሪ ነው እንዳለ ነው እያለ እንግዲህ ሲያወሩም ነበረ። ኪራና ናሆም በጣም ሲሳሳቁም ነበረ። እሷም በጣም ስትገረምባቸው ነበረ። እናም እንግዲህ በአዲሷ እንግዳ በጣም ተገርመዋል። እናም ኪራ ወደ ኪችን የሚሉ ነበር ጽናት ሲላት፣ ወይ ኪራዬ በማለት እንግዲህ በጥሩ ፈገግታ ተቀብለው ነበረ። ደስታውን ሳጣጥም፣ ወይኔ ይህን ድምፅ ከሰማሁ ቆይቼ ነበረ ሲል ተቀየረችበት መልሳ ብዙ ነገር መነጋገር ጀመሩ። ምክንያቱም እሷ ከሱ ጋር ማራቅ በቃ እሱን እንደማትፈልገው ለናሁምም እንግዲህ የራሱን ሕይወት መኖር እንዳለበት እንግዲህ ስትነግረውም ነበረ። በእንደዛ እንዳለ እንግዲህ አንዳንድ ነገር ሲነጋገሩ ከአቅሙ በላይ ነገራቶቹ ስትፈታተነው በጥፊ ያጠናበራት መቷት በጥፊ ወጥቶ ሄደ ማለት ነው። ከዛ ጽናትም ይቅር በለኝ ኪራ ስትልም ነበረ። መቷት እንኳን ማለት ነው። እናም ወደ ሳሎን ስትሄድ ምሩና ናሁም ቁጭ ብለዋል። እና ምግብ ምናምን መብላት ትፈልጋላችሁ ስትላቸውም ነበረ። አዎ እንፈልጋለን ሲሉ ነበር እነሱም። እናም እንግዲህ ኪራ ምግብ እንደራ እርቦት እንደመጣ ምናምን ናሁም ሲናገር ነበረ። ነገር ግን ከጽናት ጋር ተጣልተው ስለነበረ እንግዲህ ምግቡንም ሳይበላ ምግቡን ሳይበላም ከእሷ ጋር ስለተጣላ በጣም ውስጧ እያዘነ ጽናት እንግዲህ በመደንገጥ እንግዲህ ጽናትዬም ኪራን በመበደሏ በጣም ራሷን እየወቀሰች በድን ሆና እየደነገጠች እናም የጤንነት ስሜት አይሰማትም ማለት ነው። በእንደዛ እንዳለ እንግዲህ ምሩና ምሩና ናሆም ደግሞ በጽናትና በኪራ ጉዳይ እንግዲህ በጣም ግራቅ ተጋብቷቸው ያው ፍቅርን ተመልክቶ አንዳንድ ነገሮችን እያወሩም ነበረ። እናም እንግዲህ ያው ናሆም ደግሞ ምሩን ደጅ እየጸናትም ስለሚገኝ ምሩን እንግዲህ እባክሽን እኔ እና አንቺም ፍቅር መስራት አለብን እያለ እንግዲህ በጣም ተቀራርበው ሊስማት ሲል ይቺ እንግዲህ አዲሷ እንግዳይቱ ወይንም ሀሴት እንግዲህ እነሱ ሳያስቡት በተቀራረቡበት ታይም አጠገባቸው ምጠት ድርስ ብላ አስደነገጠቻቸው። ከዛ ናሁም ተነስቶ ሄደ ማለት ነው። ምሩም እንግዲህ ከዛ ብድግ ብላ እሷም የ የበሉበትን ምግብ ሳህን ይዛ ተነስታ ሄደች። ምንድን ነው እኔ ስመጣ ሁሉም ብድግ እያለ የሚሄደው? በማለት እንግዲህ አዲሷም ወይንም ሀሴት እጅግ በጣም እየተገረመች ግራም እየተጋባች። እንግዲህ የእነ ኪራ ቤት በእንደዚ አይነት ሁኔታ ነበረ ስናይ ስንመለከት የነበረው ማለት ነው። የጽናትና የኪራ ነገር ምን ይሆን? ይቺ አዲሷም ልጅ እንግዲህ ኪራን አሁን ይሄ ወንድም ሆኖ ነው ስትልም ነበረ። የምርም ግን ባሏ ታደርገዋለች። እንግዲህ የቤተሰብ ፍቃድ እንጂ የልጆች ፍቃደኝነት ምንም ነገር የለበትም ማለት ነው። ጽናትና ኪራስ መጨረሻቸው ምን ይሆን? ኪራስ ወዴት ነው ሄዶ ወጥቶ? እንግዲህ በንዴት ነው ብን ብሎ የሄደው እና ወዴት ሆን የሄደው እና እንግዲህ የጽናት የክፍል ሀምሳ በዚህ ላይ ተጠናቋል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሀሳብ አስተያየታችሁ እንግዲህ ያያችሁትን የተማራችሁትንም ደግሞ